ጤና ይስጥልን እንደምናላችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘን መጥተናል። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። ትውልዱ የዳበረ የቴክኖሎጂ እውቀትና ክህሎት እንዲኖረው ባለድርሻ አካላት ኃላፊነታቸውን እንዲወጡ በምክትል ርዕሰ መስተዳድር ማዕረግ የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ መሐመድ አሳሰቡም። የኮደር ስልጠና አፈጻጸም ባለድርሻ አካላት በተገኙበት በደሴ ከተማ ተገምግሟል። ፊኒክስ ሀይሎም ተከታትለዋለች። የምስራቅ አማራ የኢትዮ ኮደርስ ስልጠና የዘጠኝ ወር አፈጻጸም ግምገማና የቀጣይ አቅጣጫ መድረክ በደሴ ከተማ ተካሂደዋል። አሚኮ ያነጋገራቸው የመድረኩ ተሳታፊዎች የኢትዮ ኮደርስ ስልጠና ለወጣቶችና ና ለሀገር ያለውን ጠቀሜታ በመረዳት ትኩረት ሰጥተው እንደሚሰሩም ተናግረዋል። የወጣቱን እጣ ፈንታ እና ሀገራችንን የበለጠ የበላይና ሁለንተናዊ ብልጽግና ሊያመጣ ከሚችለው ፕሮግራም አንዱ ስለሆነ አጠናክረን ቀጥላለን ለማለት ነው። በዚህ ስልጠና ወጣት የሆኑ ሴቶች የተማሩ ሴቶች በዚህ ውስጥ ስልጠናውን ተሳታፊ ሆነው በዛ ደግሞ በሚፈጠረው የስራ እድልም በሚያገኙት አቅምም ስልጠናም ተጠቃሚ እንዲሆኑ ለማድረግ እየተሰራ ነው ያለው። ይህንን ስራ መላው የክልላችን ወጣቶች አጠቃላይ፣ ደግሞ ከዛም ውስጥ ደግሞ በተለይ ወጣት ሴቶች ደግሞ በዚህ ስልጠና ውስጥ ማለፍ እንዳለባቸው መልእክቴን ለማስተላለፍ ነው። ኢንተርናሽናል ሰርቲፊኬት ነው አሁን አንዳንድ ፒኤችዲ ተመራቂዎች ራሱ እንኳን ተማሪ አይደለም። ወደ ውጭ ለመውጣት ይሄ ሰርቲፊኬት ይጠቅማቸዋል። ለተማሪዎች እራሱ በቀላሉ እንዴት እንደሚማሩ ማለት ነው እና ቴክኖሎጂ በጣም ጠቃሚ ነው። በነጻ መማር ራሱ ይሄ የማይገኝ ድል ነው እና በዚሁ አጋጣሚ ሁሉም ወጣትና የተማረ ሰው ይህንን እድል ባያልፋቸው የሚል መልእክት ነው ያለ የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ ደምስ ስንድሪስ። ምቹ የስልጠና ማዕከላትን በማዘጋጀት የአይሲቲ መምህራንን በመቅጠርና እጩ መምህራን ስልጠናውን እንዲወስዱ የተመቻቸበት ሁኔታ ስለመፈጠሩ ይናገራሉ። መቶ ሰባ አምስት የሚሆኑ የስልጠና ማዕከላትን አዘጋጅተናል። እንደዚሁም በጣም በርካታ አሰልጣኝ የአይሲቲ መምህራንን አዘጋጅተን ስልጠናውን ለማስጀመር ሞክረናል። በሌላ በኩል ደግሞ አስር የመምህራን ትምህርት ኮሌጆች አሉን። በአስሩም የመምህራን ትምህርት ኮሌጆች በተለይ በዚህ ዓመት ሊመረቁ የሚችሉ እጩ መምህራን ይሄን ስልጠና አንዱ ቅድመ ሁኔታ አድርገናል። በዚህ መመረቅ ለዋናው የመምህርነት መመረቅም እንደ ፕሪኮንዲሽን አድርገን አስቀምጠን አስሩም ኮሌጆቻችን ላይ መቶ ሰባ ሁለት የሚሆኑ ሰልጣኞች እስካሁን ተመርቀዋል። በጣም በርካታ አሰልጣኞች አሁን ስልጠናውን እየወሰዱ ያሉበት ሁኔታ ነው ያለው። የአማራ ክልል ኢኖቬሽን ና ቴክኖሎጂ ቢሮ ምክትል ኃላፊ የቻለ ይግዛው በበጀት አመቱ ከ192 ሺህ ለሚበልጡ ዜጎች ስልጠናውን እንዲወስዱ ታቅዶ ባለፉት ዘጠኝ ወራት ከ100 ሺህ የሚበልጡት ስልጠናውን መውሰድ እንደቻሉን ገልጸዋል። በዘጠኝ ወራት አፈጻጸሙ ወደ መቶ ሺህ በላይ ነው ተግባራዊ ያደረግ ነው ያሳካ ነው በአመቱ ከ መቶ ዘጠና ሁለት ሺ አካባቢ ይጠበቃል ማለት ነው። ከዚህ አንጻር ወደ አምሳ አራት ፐርሰንት አካባቢ አፈጻጸም አለን። በሚቀጥሉት ጊዜያት ይህንን አፈጻጸም ከፍ ማድረግ ና በአመቱ የታቀደውን እቅድ የማሳካት ግዴታ ይኖርብናል። በአብዛኛው ዋና ዋና የምንላቸው በተለይ ሪጂዮ ፖሊታን የምንላቸው ከተሞች ላይ የተሻለ አፈጻጸሞች ታይተዋል። በዩኒቨርሲቲዎችም ጥሩ አፈጻጸም ያላቸው አሉ። በጣም ዝቅተኛ ከሚጠበቀው በታች አፈጻጸም ያላቸው ዩኒቨርሲቲዎች አሉ። በአጠቃላይ በኮሌጆች፣ በዩኒቨርሲቲዎች፣ በትምህርት ቤቶች ላይ ጠንካራ የሆነ አሰራር ስርዓት መዘርጋትና ላፈጻጸሙ ከፍተኛ አስተዋጽኦ እንዲያበረክቱ ማድረግ ያስፈልጋል። መድረኩን የመሩት በምክትል ርዕሰ መስተዳድር ማዕረግ የከተሞች ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሀመድ ለሀገራችን እድገትና ስልጣኔ ለማምጣት ጊዜው የሚፈልገውን ቴክኖሎጂ ልንከተል ይገባልም ብለዋል። የቴክኖሎጂ እድገቱ ፈጣን በሆነበት ዓለም ውስጥ እኛም በዛው ልክ ፈጥነን ካልተንቀሳቀስ ባስተሳሰብ፣ በተቋም ግንባታ በሁለቱ መካከል ያለው ጋብ እየሰፋ ከሄደ ለሀገራችን እድገት እና ለቀጣይ ተወዳዳሪነት ከፍተኛ ተግዳሮት ይሆናል። ስለዚህ ይሄንን በቴክኖሎጂ ፍጥነት፣ በቴክኖሎጂ እድገት እና በተቋማት ግንባታ መካከል ያለውን ጋብ የምንሞላው በእንደዚህ አይነት ክህሎቶች ነው። የወደፊት ክህሎቶች፣ የዲጂታል ክህሎት አንዱ ስለሆነ ማለት ነው። ስለዚህ የዲጂታል ክህሎት ላይ አሁንም እችን የዛሬዋን ቀን እንደ አንድ ማይልስቶን ወስደን በቀጣይ አንድ ወር ተረባርበን እስካሁን ካሁን ያለን አፈጻጸም የሚቀይር ስራ ማምጣት ይጠበቅብናል። ለስልጠናው መሳካት ሁሉም ባለድርሻ አካል የበኩሉን ሊወጣ እንደሚገባም ነው በመድረኩ የተገለጸው። ልማቶች የሚከናወኑት ሰላም ሲኖር በመሆኑ የአካባቢው ማህበረሰብ ሰላም ወዳድነቱን አጠናክሮ እንዲያስቀጥል በሀገር መከላከያ ሰራዊት የስምንት መቶ አንደኛ ኩር አባላት ገለጹ። አባላቱ በደሴ ከተማ እየተሰራ ያለውን የኮሪደር ልማት ስራ ጎብኝተዋል። አንተነህ ጸጋዬ በሀገር መከላከያ ሰራዊት የስምንት መቶ አንደኛ ኮር አባላት በደሴ ከተማ እየተሰራ ያለውን የኮሪደር ልማት ጎብኝተዋል። በጉብኝቱ የ801ኛ ኮር አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌን ጨምሮ ሌሎችም የሰራዊቱ አባላት ተሳትፈዋል። የሰራዊት አባላቱ የልማት ስራዎች በፍጥነትና በጥራት እየተከናወኑ መሆኑን መመልከታቸውን ገልጸዋል። ቅድሚያ ለሰላም ከሰጠን ሰላም ካለ ኢትዮጵያ ውስጥ ብዙ ነገሮች መሰራት እንዳለባቸው የሚያመላክት በችግር ውስጥ ሆነም ትልቅ ነገር መስራት እንደምንችል ያየንበት በጣም አሪፍ የሚባል የኮሪደር ልማት ያየንበት 14 ሜትር ነበረች መንገዷ፣ በተገለጸልን መሰረት አሁን ግን ወደ 46 የሰፋበት በጣም አሪፍ ስራ እየተሰራ ያለበት ሁኔታ ነው። እኔ በግሌ የተመለከትኩት ይሄን ልማት ሳይ የመጨረሻ ትልቅ ደስታ የተሰማኝ ማለትም ሰላም ካለ ብዙ ነገሮች ይሰራሉ። ሰላም ለሰው ልጅ አስፈላጊ ነው። ከመጀመሪያ አንስቼ ስመጣ ለመጀመሪያ አይደለም፣ ደሴ ላይ አውቃታለሁ ደሴ በደንብ አድርጌ። የተቆራረጡ አስፋልቶች ነበሩ ለትራንስፖርት የማይመቹ እነሱ ተጠግነው አይቻለሁ። ከበፊቱ አሁን የተሻለ ለውጥ አለ። በጣም ትልቅ ስራ ተሰርቷል። እዚህ ላይ ያዛሬ እለት ያየሁት እየተሰራ ያለው የኮሪደር ልማት ቴክኖሎጂ አዘል ነው። እውነት ለመናገር እንደ በፊቶቹ ስራ አይደለም። ኢቭን መንገዶቹ ላይ መብራትም ሆነ የውሃ የምናምን ቧንቧዎች በስር ነው የሚቀበሩት። እንደ ድሮ እንደዚህ የሚቆም የኤሌክትሪክ ፖል ምናምን የለም። ያ ማለት ምንድነው ከሌሎቹ ሀገር እየተፎካከርን ነው ማለት ነው በዚሁ ከቀጠልን የሚገርም ስራ እየተሰራ ነው ያለውና ደስ ብሎኛል ልማቶች የሚከናወኑት ሰላም ሲኖር በመሆኑ የአካባቢው ማህበረሰብ ሰላም ወዳድነቱን አጠናክሮ ሊያስቀጥል ይገባልን ብለዋል ለዚህ ሰላም መምጣት ለአካባቢው ሰላም መረጋገጥ ከመከላከያ ጎን የጀርባ አጥንት ሆኖ ህዝቡ ነው በይበልጥ እየደገፈ ያለውን ሁኔታ ሁሉ ወደ ሰላም የሚያመራን መንገድ ታናዋጁ ነው። ህዝቡ መከላከያ ለሰላም ብዙ ተጋድሎ እያደረገ ህዝቡ ግን በበላይ እያገዘና የከተማውም የጸጥታ ኃላፊዎች ጸጥታ መዋቅር ውስጥ ያሉ ሰዎችም የራሳቸውን አሻራ እያሳለፉ እያሳረፉ በመምጣታቸው ነው እዚህ የደረስ ነው። እኛ አለም ከደረሰበት መድረስ እንችላለን። ጦርነት ለሰው ልጅ ጎጂ ነው። ምንም እንትን የሚነሳም አይደለም፣ ከሰላም ጋር የሚነጻጸርም አይደለም፣ በገንዘብ የሚተመን አይደለም። ሰላም ወሳኝ ነገር ናት። ሰላም ደግሞ ከገነት ትሰፋለች። ነገ በኋላም ሁላችንም አንዱ ከህዝባችን ጎን ሆነን ህዝባችን ከጎናችን ሆኖ ሰላምን ለማምጣት የማይከፈል ዋጋ የለም። በተለይ አሁን ላይ ያየነው ነገር በእውነቱ የሚያስገርም ነው፣ ደስ የሚል ነው። ይሄ ምንድን ነው? ከህዝቡ ቅንነት የተነሳ ነው ይሄ ሊሰራ የቻለው ማለት ነው። ውስጣችን የነበረን በአንድ ህዝቡ አውጥቶ ባይሰጥና ከተማዋን ጽዱ ባያረጋት ኖሮ ይሄ ስራ አይሰራም ነበር። በጉብኝቱ የተገኙት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ፣ በከተማዋ አስተማማኝ ሰላም በመኖሩ ያለ ስጋት የልማት ስራዎች እየተከናወኑ እንደሆነ አስረድተዋል። የጸጥታ ኃይሉ ሀገርን ለመጠበቅ መስዋዕትነት እየከፈለ መሆኑን ያነሱት ተቀዳሚ ምክትል ከንቲባው የልማት ስራዎቻችን ሁሉ በተያዝላቸው መርሃ ግብር እንዲጠናቀቁ እያበረከተ ያለው ሚናም የላቀ ነው ብለዋል። የጸጥታ መዋቅራችን የሚያደርገውን ስራ ህዝቡ አጋዥ በመሆኑ ከተማችን ሰላም ውላ ሰላም በማደሯ ህዝባችንን ተስፋ ያለው ህዝብ ሆኖ በመፈጠሩ ነው። ይሄ ልማት እየለማ ያለው እኛ የሰላም የጸጥታ ስራዎች ላይ ብቻ ተወጥረን ብንውል ብናድር ይህንን የልማት ውጤት ልናመጣው አንችልም። የሰላሙ ትርፍ በጣም ብዙ ነው ማለት ነው። ስለዚህ በዚች ሰላም ውስጥ ህብረተሰባችንን ልማትን እንዲያጣጥም የማድረግ ስራ በሰፊው የምንሰራበት ሁኔታ ተፈጥሮ እየሰራ እንገኛለን። ማህበረሰቡ ምንጊዜም ከሰራዊቱ ጎን መሆኑን ተቀዳሚ ምክትል ከንቲባው ገልጸዋል። በመጨረሻም የትምህርት ስርዓቱ የተጋረጠበትን አደጋ በቀጣይ ዓመት ለማስተካከል ሁሉም ባለድርሻ በትኩረት እንዲረባረብ የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን ጥሪ አቀረቡ። በትምህርት ትውልድን የመታደግ ልዩ ጥረት ለዞንና ለወረዳ የስራ ኃላፊዎች፣ የሀገር ሽማግሌዎችና ሌሎች ባለድርሻ አካላት የተዘጋጀ ዞናዊ የምክክር መድረክ በደሴ ከተማ ተካሂዷል። ተጨማሪውን አብረን እንከታተል። በትምህርት ትውልድን የመታደግ ልዩ ጥረት ለዞንና ለወረዳ የስራ ኃላፊዎች የሀገር ሽማግሌዎችና ሌሎች ባለድርሻ አካላት የተዘጋጀ ዞናዊ የምክክር መድረክ በደሴ ከተማ ተካሂዷል። በመድረኩ ከፍተኛ የስራ ኃላፊዎች፣ የወረዳ አስተዳዳሪዎች፣ የሃይማኖት አባቶች፣ ርዕሰ መምህራንና የትምህርት አመራሮች ተሳታፊ ሆነዋል። በትምህርት ጦት በተሰበረ ማህበረሰብ ዘንድ የሚፈጠረው አደጋ አሁናዊ ብቻ ሳይሆን ዘመን ተሻጋሪ ነው ያሉት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን የትምህርት ስርዓቱ ላይ ከፍተኛ እንቅፋት እየፈጠሩ ካሉ ችግሮች መካከል ደግሞ ቀዳሚው በክልሉ ያለው ግጭት መሆኑን ጠቁመዋል። አራት ነጥብ ሁለት ሚሊዮን የሚሆን የአማራ ክልል ህዝብ ልጆች፣ ህጻናት ትምህርት ቤት ውስጥ አይደሉ። የእነዚህ ልጆች እጣ ፈንታ በቀጣይ ዘመናት ምን ሊሆን እንደሚችል መገመት ይቻላል። የአማራ ህዝብ የዛሬ አስራ ሁለት ዓመት የዛሬ አስር ዓመት ወይ የዛሬ አምስት ዓመት እንደየክፍል ደረጃው ሊወሰን ይችላል። በዩኒቨርሲቲ ውስጥ የሚኖረው ተሳትፎ እንደ ሀገር በጣም እጅግ አደጋ ውስጥ የገባበት ሁኔታ ተፈጥሯል። ለምን ተማሪ እየተማረ ስላለሁ? የጦርነት አጎበር በትምህርት ስርዓታችን ላይ እያሳረፈ ያለው አደጋ በጣም ትልቅ የደቡብ ወሎ ዞን የትምህርት መምሪያ ኃላፊ አቶ አለምኖ አበራም የዞኑን የትምህርት ስራ አፈጻጽም ለውይይት አቅርበው ምክክር ተደርጎበታል። መምሪያ ኃላፊው በትምህርት ሥርዓቱ ላይ ላጋጠመው ስብራት መፍትሄ ለመሻት የተዘጋጀ መድረክ መሆኑንም አመላክተዋል። በዞናችን የትምህርት ሥርዓቱ ላይ ትልቅ ስብራት እየገጠመ ነው። በተለይም ስትራቴጂክና ወቅታዊ የሆኑ ችግሮች ስለገጠሙ በችግሮቹ ላይ ሁሉም ባለድርሻ አካላት መግባባት ላይ መድረስ አለብን ነው። ሁለተኛነት ያስቀመጥ ነው፣ ችግሮቹን ካወቅን በኋላ ከችግሮቹ የምንወጣበት መፍትሄ እንደ መነሻ ዞኖ ያቀርባል። ሁሉም ከባቢያዊ መፍትሄ ፈልጎ ችግሮችን መፍታት መቻል አለበት የሚል ነው። በመጨረሻም ለትምህርት ለገጠመ ስብራት ሁሉም ባለድርሻ ርብርብ በማድረግ ረገድ አስተዋጽኦ መጀመር አለበት መጀመር ብቻ ሳይሆን ወደ ተግባር መራፍን መግባት አለበት የሚል ሀሳብ ነው ያለ። በደወሎ ዞን ሰላም በሰፈነባቸው አካባቢዎች የመማር ማስተማር ስራው በስኬት እየተከናወነ ሲሆን የጸጥታ መደፍረስ ባጋጠማቸው አካባቢዎች ደግሞ አሁንም የተዘጉ ትምህርት ቤቶች መኖራቸውን ተሳታፊዎች ተናግረዋል። እንደኛ ወረዳ ያው አንጻራዊ ሰላምና የተሻለ ሰላም ያለበት ወረዳ ስለሆነ ከተማሪ ምዝገባ ጀምሮ ቅዳችንን በተሻለ መጠን ለማስተካከል ጥረት ያደረግንበት እና ካለን ቅድም ወደ 73 ነጥብ 39 አካባቢ የፈጸምንበት ሁኔታ ነው ያለው። ከቅድም አንደኛ ጀምረን እስከ 12ኛ ክፍል ድረስ እኛ 100% ሁሉም ትምህርት ቤቶቻችን በማስተማር ላይ ያሉበት ሁኔታ ነው ያለው። የከላላ ወረዳ 63 ትምህርት ቤቶች አሉ። ባጠቃላይ ግን ከአለው ከጽንፈኛው ኃይለ ጋር የተነሳ ምዝገባው ላይ እንኳ የተሻለ ቢሆንም አሁን ላይ ትምህርት እየተሰጠ ያለው ግን በጣም ከፍተኛ ነው። ሰላሳ ሰባት ትምህርት ቤቶች ተዘግተዋል። ሀያ ስድስት ትምህርት ቤቶች ናቸው አሁን ትምህርት እየተሰጡ ያሉት። እነዚህንም ሀያ ስድስት ትምህርት ቤቶች በአመራሩና በማህበረሰቡ ጋር በማሳተፍ እስካሁን ድረስ እየቀጠለ ነው ያለ ነው ማለት ነው። ትንሽ ስጋት ይሆናል ተብሎ የሚታሰበው ፈተና ላይ ያለው ነው። አሁንም ላይ ሀያ ስድስቱ ትምህርት ቤቶች ለማስፈተል የሀገር ሽማግሌ የታዋቂ ግለሰቦች አመራሩ በአንድ ሆኖ ይህም ማስጨረስ አለብን በማለት ትግት እየሰራ ያል ነው የምንገኘው። አሁን ላይ የትምህርት ስርዓቱ የተጋረጠበትን አደጋ በቀጣይ ዓመት ለማስተካከል ሁሉም ባለድርሻ በትኩረት እንዲረባረብም የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ጥሪ አቅርበዋል። ያለፈው አለ። ለሚቀጥለው ዓመት ይህን የጎደለ ነገር ይህን የተዛባ ነገር እንዴት አድርገን ነው ልናስተካክለው የምንችለው? የሚለው የሊደርሽፑ ብቻ ሳይሆን የሃይማኖት አባቶች የሀገር ሽማግሌዎች የልጆች አባት እና እናቶች በአጠቃላይ ማህበረሰቡ ከምንም በላይ መተኪያ የሌለው ደግሞ የትምህርት መዋቅሩ በየደረጃው ያለው የትምህርት ባለሙያው ምክክርና ንግግር ያስፈልጋል። በየደረጃው የሚሰጡ ክልላዊና ብሔራዊ ፈተናዎችን በስኬት ለማጠናቀቅም ዞኑ ዝግጅት እያደረገ መሆኑ ተመላክቷል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የተከታተላችኋቸውን ይመስላሉ። ጆማሊ ማም ነበርኩኝ። በያላችሁበት መልካም ጊዜ ይሁንላችሁ።